ትግስት የምትባል ማናት? ይሄች ናት ኢየሩሳሌምስ? ይሄች ናት። ከእናንተ ቤተሰብ አስራ አራት ሰው እንድሞት ነው ጠላት ድግምት ያሰራው። አንድ ሁለት ተብሎ አስራ አራት ሰው። እናም ጥቂቱን ነው ከተገለጠው የጠራሁት፣ ብዙ አለ። ከእናንተ ወንድምሽ ነው ከፍተኛ መረብ ነው እናንተ ላይ የተጣለው? ልክ ነው። እንዳታመልጡ ከእጁ እንዳትወጡ ተራ በተራ ጨርሳቸዋለሁ ተብሎ አስራ አራት በሰው አይን በሚገቡ ሰዎች ላይ የተሰራ መንፈስ አየሁ። ልክ ነው። አንድ እህቴም ታማኝ ያለችው በካንሰር፣ እህትሽም በካንሰር ታማኝ ያለችው። አምሳል ማናት እህቴ ነች እህትሽ ናት።

ግን ጠላት በዛብኝ። እነሱን በመዋርት ብቻ ነው የሚሞክሩት። ለአንተ ሳንጃ የተዘጋጀበትን ጊዜ ጭምራዬ በስለት ተወቅቴ እንድትሞት ጭምር ባለቤቴ፣ በጌታ በኢየሱስ ስም ስም ያለው ስም የሌለው በሽታ የእናንተን ህይወት የሚፈለግ ከዚህ ሰዓት ጀምሮ ይሰበር። ተስፋ ለምን ትቆርጣለህ አንተ? ካንሰር ስለተባለ ካንሰር ከላዩ ላይ አሁን ሂድ። ገንዘቤ ወንድሜ ነው ወንድሜክ ነው አዎ። ገና በረከት በህይወታችሁ መምጣት ስጀምር፣ ገና ጸጋ ይዛችሁ ስትነሱ፣ ገና ንግድ ስትጀምሩ፣ ገና ተምራችሁ ሲሳካላችሁ፣ ገና ጸሎት ስጀምሩ፣ በህይወታችሁ ላይ ማይበል የሚቀሰቅሱ ቡድኖች በኢየሱስ ስም ይበተናሉ። ጋና በህይወቴ ላይ ከረጅም ዘመን ትግል በኋላ ትንሽ ለውጥ መታየት ስጀምር፣ በጤናችሁ ላይ ዋጋ እያስከፈለ ወደ ሞት የሚመራችሁ በኢየሱስ ስም ተገለበጠ። አሜን። ሰይጣን እናንተን በጤና ነው ሁሉ የሚፈትናችሁ። በቃ አንዱ ታሞ ሲፈወስ ሌላው ላይ ሌላው ከሆነ ነገር ሲወጣ ሌላው ላይ አዎ አዎ በኢየሱስ ስም እንደዚህ ተፈቶ የሮጠ ይቀጠል። በጣም ሕይወትን ኑሮይን ፈልጎ ከረጅም ኪሎ ሜትር የመጣ አንድ የመንፈስ አሰራር አለ። እግዚአብሔር ዛሬ ኪዳኑን አፈርሳለሁ አለ። አሜን በጣም በሚገርም ሁኔታ ከፍተኛ ጥቃት ላይ ልጥል የሚፈልግ ካሁን በኋላ ባለው ጊዜ ሁሉ ዋጋ በመክፈል እንድትቀጥል ጠላት እጅግ እየተንቀሳቀሰ ነው። ግን ዛሬ እናሳፍሯለን። አሜን። ኔት እንዴት ነሽ? ደህና ነሽ? ምንሽ ነው? እሱ ባለቤቴ ነው። ስንት ልጅ አላችሁ? አራት አራት። ምን አለ ዶክተር ካንሰር ነው ብሏል። የምን ካንሰር አለ? የጉበት ካንሰር አለ። መቼ ሄዳችሁ? ዛሬም ሄደናል። ቀጠሯ ሲዘና ለህክምና ለካንሰር እኮ ጸጋ ነው እንጂ ፈዋሹ ሕክምና አይደለም። አሜን። ካንሰር ከሆነ ቀጥታ ቸርች ነው። አሜን። ትዕግስት የምትባል ማናት? እሄ ተነች። የትሽ ናት? ኢየሩሳሌምስ? እሄ ተነች። የትሽ ናት? አዎ ከእናንተ ቤተሰብ አስራ አራት ሰው እንድሞት ነው ጠላት ድግምት ያሰራው። አንድ ሁለት ተብሎ አስራ አራት ሰው። እኔ አሁን ጥቂቱን ነው ከተገለጠው የጠራሁት፣ ብዙ አለ። ከናን ወንድምሽ ነው። አገራቸው የት ነው? ባንሳ በቃ ሰው ካልገደሉ የማያርፉ ሰዎች አሉ ማለት ነው። ብቻ እግዚአብሔር ዛሬ በዚህ ምሽት የሚያሳፍረው ጠላት አለ። አሜን አሜን። ያድናል ኢየሱስ ከፍተኛ መረብ ነው እናንተ ላይ የተጣለው? ልክ ነው። እንዳታመልጡ ከእጁ እንዳትወጡ ተራ በተራ ጨርሳችኋለሁ ተብሎ አስራ አራት በሰው አይን በሚገቡ ሰዎች ላይ የተሰራ መንፈስ አየሁ። ልክ ነው። አንድ እህቴም ታማ ነው ያለችው በካንሰር። እህትሽም በካንሰር ታማ ነው ያለችው። አምሳል ማ ናት? እህቴ ነች። እህትሽ ናት። ኢትሽም ላይ ካንሰር አለባት። እናንተን ካልጨረስኩ ብሎ ትልቅ እቅድ ያለው ከልክ በላይ አጀንዳ ያወጣ ሰውየው ትንሽ ክፍተት ይፈልጋል። አሁን አንድ ካለ መቀጠል ይፈልጋል። ሞትን ዛሬ በኢየሱስ ስም ቀንዱን እንሰብራለን። አሜን። ወንድሞችሽ፣ እይቶችሽ፣ እናንተም የእናንተ የሆነ ነገር ዛሬ በዚህ ጸሎት ከብዙ ወጥመት ታመልጣላችሁ። አሜን። እናንተን በወጥመድ ውስጥ ሊያስገባ እያንዳንዱን በሞት እየመታችሁ ሊያጠፋ የሚፈልግ ትልቅ እቅድ መካከለኛ አጀንዳ አይደለም። ትልቅ እቅድ ያለው አንድ የመንፈስ አሰራር ያለበት ሰው አየው። ሲጀመር ድግምቱን በቀን በምሽት በትንሽ ብር አይደለም፣ የመጀመሪያው ክፍያ 600 ሺህ ብር ከፍሎ ነው ያስደገመባቸው። ከኋላ ጎንደር አካባቢ አንድ ስም አየው፣ ካሚሶ የሚል አዎ፣ ካቢሶ አባቴ ነው፣ አባቴ ነው ማን ነው የአባትሽ ስም? ካቢሶ ካቢሶ አያትሽ አሜሶ። እና ጎንደር ላይ ነው ይሄ ያለው። ምንም ያልሆነ የሚንቀሳቀስ እባብ ሶስት ጊዜ ወደ እናንተ ግቢ የላከ እጅ ነው ማየው ሶስት ጊዜ። ልክ ይሄ ቤተሰብ አሁን ላይ ያለበት ሁኔታ ከባድ ነው። እግዚአብሔር ጣልቃ ከገባ እንጂ በሌላ በየትኛውም ነገር በማይቻል ሁኔታ ውስጥ ናቸው። ይሄ አሁን ካንሰሩ ቀላል ነው። ካንሰሩ አይደለም ችግሩ፣ ካንሰሩ ለስም ካንሰር ተባለ እንጂ ካንሰር ያለባችሁ መንፈስ አሰራር ነው። ይሄንን ስያሜ የሰጠው አሁን ማናችሁም ትንሽ ነገር የታመመ ሰው ሄዶ ቢመረመር ካንሰር ተብሎ ነው የሚነገረው። ምክንያቱም መንፈሱ በዚህ አቅጣጫ ነው የመጣባችሁ። ይፍረሱ ወይ አሜን። ማን ነው ከኔ ጋር ይፍረስ የሚል ሰው? በኢየሱስ ስም እናፈርሳለን። አሜን። ከበቡሽ እሄቴ አንተ እኮ ጥሩ ለብዙ ሰው ባለው ለታነክ ግን ጠላት በዛብኝ። እውነት ነው። አቤት አቤት፣ አንተ ላይ ያልተደረገ ነገር የለም። እነሱን በመዋርት ብቻ ነው የሚሞክሩት። ላንተ ሳንጃ የተዘጋጀበትን ጊዜ ጭምር አየ በስለት ተወግተ እንድትሞት ጭምር የተከፈለ መስዋእት ዋጋ አየሁ። አንድ ሁለት ተብሎ ካለቀ ነገር እግዚአብሔር አንተ በማታውቀው መንገድ ወደ አንተ ከመጣ ከሞት ድግስ ያስመለጠበት ሶስት ተከታታይ ጊዜ አየሁ። አሁንም ያለ እድሜ አትሞትም። አሜን። አሁንም እግዚአብሔር እድሜ ይጨምርልሃለሁ አለ። አሜን። አሉ ከተባሉት ቀድሜ እንድጠፋ መንፈሱ ታርጌት ያደረገው አንቶ ላይ ነው። በሆኔ አደጋ አንተን ለመምታት እጅግ ጥረት የሚያደርግ መንፈስ አሰራር አለ። እግዚአብሔር ግን ከፊቲ ጠርግ ያለው አለ። አሜን። በኢየሱስ ስም ከናንተም ፊት ዛሬ ይጠራክ። እናንተን ሊበቀላችሁ የሚፈልጉ ሁሉ ለፍቶ ወደ ቤቱ ይመለስ። እናንተን ሊገላችሁ የሚፈልጉ ሁሉ ቀድሞ ሞቶ ይቀባር። በጌታ በኢየሱስ ስም ከእናንተ ሚራፍ ላይ የተጣለባችሁን እርግማኔን ሰብር ያለው። አሜን። ይዟችሁ ሊሄድ የመጣ መንፈስ ጥሏችሁ እንዲሄድ እግዚአብሔር ጣልቃ ገባ። አሜን። ሁሉም ሰው ቢተው እንኳን አንድ ሰው አልተውም ብሎ እቅድ ያለው ከመቃብር አፈር ጋር የተደገመ አልቴ ባለቤቴና ባለቤቴ በጌታ በኢየሱስ ስም ስም ያለው ስም የሌለው በሽታ የናንተን ህይወት የሚፈልግ ከዚህ ሰዓት ጀምሮ ይሰበር አሜን ተስፋ ለምን ትቆርጣለህ አንተ ካንሰር ስለተባለ ካንሰር ስለተባለ እስቲ ሆዲን ያዝ ካንሰር ከላዩ ላይ አሁን ሂድ በኢየሱስ ስም አዝዥ የለው ጥለው ሂድ እግዚአብሔር ዛሬ በጠላቶቻችሁ መንደር ረብሻን ይፈጥራል አሜን እርግጠኛ ነኝ አንተን ገለው ሟርተኛው በአንተ ለቅሶ አይቆምም አሁን እኔ ከራሴ ጨርሼ ያለው እምነትን ብቻ አንተ አስተካክል እሺ ሰው ሲጀምር ያመነው ነው የሚሆነው እኖራለሁ ያለ ሰው ይኖራል እሞታለሁ ካለስ መጽሐፍ ብዙ ቦታ ላይ እንደ እምነት ይሁን እንደ እምነትሽ ይላል እና እምነታችሁን አስተካክሉ ዳሁን አለሁ ያልኩ አትነግዱ ዳሁን አለሁ ካላችሁ ቁጭ በሉ ሀብታም እሆናለሁ በሚል እምነት ነግዱ ትሆናላችሁ ለማንኛውም ቀን ከወጣልኝ እያልክ ጸጉርን እንዲያደርግ አትስራ። እምነትን ገለ የሚሰራው ስራ እድገት አያመጣም። ከታመማችሁም ይፎሳለሁ ብላችሁ ዝም ብላችሁ ይመኑ። እየታመመ ሰው ብቻ ነው እየሞተ ያለው። ሆስፒታል ላይ አመት የቆጠረ እያለ መጠ ብሎ የወጣ ሞቶ አያውቅም። ስለዚህ ሰውን የሚገለው በሽታ አይደለም። አሁን እምነትን ብቻ ወደ ቦታ ወደ ቀድሞ እኖራለሁ ወደምትልበት መንፈስ መልስ። እሺ እሺ የመጨረሻ ጊዜ እጅን ከፋር ባሴና ማህዱና ሎዲሳኒያ ካቫያ ጄቫኮረ ቫሲና ለአንዴና ለመጨረሻ የእግዚአብሔርን የሚያኖር ጸጋ በፈውስ የሚያስቀጥል ጸጋ እንዲበላ እንዲጠጣ፣ የሚበላው የሚጠጣ ሁሉ እንዲስማማ ለልጆቹ አባት ሆኖ መኖር እንዲቀጥል የሞትን ክዳን ከጀርቦ የሚያፈርስ የኢየሱስን ደም በግንባሩ ላይ ምልክት አድርግ ያለው ይህን ጠጣ።

የሚያውቃችሁ ሰው አለ? የለም። የለም ማን ያውቃል? መንፈስ ቅዱስ ከዚህ ሰዓት ጀምሮ ድንበራችሁን በኢየሱስ ስም ነፃ አወጣው። በእናንተ ድንበር የሚከራከር አውሬ ሞቷል አሜን ለእናንተ ቤት ተላከውን ሞት በጌታ በኢየሱስ ስም ለሟርተኛው ለራሱ መልሻለሁ አሜን ዋጋ ከፍሎ ሲያሰራ ለቆየው መልሻለሁ አሜን እስቲ ከኔ ጋር መልሻለሁ ባሉት መልሻለሁ ድገሙና መልሻለሁ ባሉት መልሻለሁ አዎ ወደኛ ለምን ላከህ ሰውን እየገደልኩ አይደለም እኔ እኛ ጋር የተላከው ወደዛ እየመለስኩ ነው አንዴ ከኔ ጋር መልሻለሁ ባሉት ለእናንተ እያወራው ገንዘቤ፣ ወንድሜ ነው ወንድሜክ ነው። አዎ በአንዳችሁ ሞት እንዳይደሰቱ ደጁን ዘግቻለሁ። አሜን ኪዳናቸውን አፍርሻለሁ። አሜን ገና በረከት በሕይወታችሁ መምጣት ስጀምር፣ ገና ጸጋ ይዛችሁ ስትነሱ፣ ገና ንግድ ስትጀምሩ፣ ገና ተምራችሁ ሲሳካላችሁ፣ ገና ጸሎት ስጀምሩ በሕይወታችሁ ላይ ማይበል የሚቀሰቅሱ ቡድኖች በኢየሱስ ስም ይበተናሉ። ገና በህይወቴ ላይ ከረጅም ዘመን ትግል በኋላ ትንሽ ለውጥ መታየት ስጀምር፣ በጤናችሁ ላይ ዋጋ እያስከፈለ ወደ ሞት የሚመራችሁ በኢየሱስ ስም ተገለበጠ። አሜን። በቃ ዝም ብለ ያጠገብ ያለው ሰው ነካ ነካ አድርገና ትኖራለ ትኖራለ ለአምስት ሰው ነገር፣ በቃ ለአራት ሰው ነገር። አዎ እናንተ ጋር ይሄ የገንዘብ ችግር የኑሮ የኢኮኖሚ ችግር የለም። ሰይጣን እናንተን በጤና ነው ሁሉ የሚፈትናቸው። በቃ አንዱ ታሞ ሲፈወስ ሌላው ላይ ሌላው ከሆነ ነገር ስወጣ ሌላው ላይ ክስ በክስ እስካሁን ለእናንተ ቤተሰብ ያላረፈ አውሬ ሞቷል። አሜን። በጥቂት ጊዜ ውስጥ አንድ ነገር ይሆንላችኋል። አሜን። ይሄ ነው። አቤት ምንድነው የምሰማው? ሰላም ነው የምሰማኝ፣ ሰላም ነው አይወጥርም፣ አያጨናንቅም። አዎ በኢየሱስ ስም እንደዚህ ተፈቶ የሮጠ ይቀጥል። በቅርብም በሩቅም ያላችሁን ጠላታችሁን እግዚአብሔር ከዚህ ሰዓት ጀምሮ አጨናንቃለሁ አለኝ። ቤታችሁን ስመታ የቆየ ሁሉ ተራ በተራ ይመታል።